እስቲ ስለ ማርያም ንገሪኝ። እስቲ ማርያም ታማልዳለች? አዎ። እስቲ እንዴት አርጋ እንዴት ነው? እስቲ አሁን አይገባኝም። ብዙ ጊዜ ቤተክርስቲያን አንችን እንዴ እንዲያስተማሩሽ ማርያም ታማልዳለች። አሁን እመቤታችን እናንተ አሁን አትወዷትም። ያ ማለት ምንድን ነው? ፍሬዋን በልታችሁ ዋናው እንትኑን ቆርጣችሁ ጣላችሁ ማለት ነው። የእግዚአብሔርን እናት ሳታከብሩ ቀርታችሁ አማቻችሁን ግን ታከብራላችሁ። ድነሻል ቅድምም ብዬ ካለው አልታመምኩም። መልሴ ይሄ ነው፣ አልታመምኩም። የታመመ ሰው ነው ያህል ወይ ድርኔሻል የሚባለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እና በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ያ ሶፊ፣ እዚህ ጋር አንድ ነገር አለ። ይሄ ቃል ለሚገባው ምን አይነት ሰው እንደሆነ ታቃ? እግዚአብሔርን ለሚያምኑ ሰዎች፣ ለማያምኑ ሰዎች፣ ለሚያምኑት እኮ አይደለም። እኔ አምነዋለሁ፣ እኔ እኮ አምኜት በእግዚአብሔር አይደለም የሚለው እኮ፣ በአንድ ልጁ በክርስቶስ ኢየሱስ የማያምን ነው የሚለው እኮ። እኔ እኮ አምናለሁ እኮ። ታምኛለሽ? መዳን እሱ ብቻ ነው። ደስታ ታምኛለሽ? አዎ። ለምድን ነው ማለም ነው ለመዳንሽ በቀራኒው ላይ የተሰራው ስራ ብቻ በቂ ነው። እሱ ብቻ በቂው ሳይሆን ለእኛ ብሎ ብዙ ነገር አድርጓል እስከሚሞት ድረስ። ከዚህ የበለጠ ፍቅር ምን አለ? ይሄ ለእኔ በቂ እኮ ምን፣ ንገርኛሽ እኮ በስቀል ላይ ቀራኒው ላይ ከተሰራው ስራ በላይ አለ ወይ? ነው ከዛ በላይ በፊት የነበረው አለ መጨረሻ እስከ መጨረሻው ደግሞ ስትመጣ የሞተልን ነው እሱ። ገባክ አሁን? ለምሳሌ እናት ልትወልድ ትችላለ፣ ሊወልድ ይችላል። ሚስትም ልትኖር ትችላል። ለአንተ የሆነ ውለታ ትውላለች እንጂ አትሞትም። ለአንተ እሷ ትሆናለች አትሆንም። አይደለ? ስለሚወደን ነው እሱ። ስለሚወደን ስለሚያድነን ነው የሞተልን። ያ ማለት የፍቅሩን ጥግ ነው ያሳየን። ከዛ በፊት እኮ ብዙ ፍቅር አሳይቶናል። ግን እኛ ሰዎች ስለሆነን ስላልገባን ሞቶላ አሳይቶናል። ጥሩሽ፣ ጥሩ ቆንጆ ቆንጆ ጥሩ ሆኖች። ተረድተሻለሽ? አሪፍ። ስለዚህ በገድላት ታምኛለሽ? ለምሳሌ ደብረ ሊባኖስ ይመስለኝ የሚባለው ያሉት የተክለ ሃይማኖት ቤተክርስቲያን አለች፣ ደብር አለና አንድ ሰው ሲሞት ደብረ ሊባኖስ ቢቀበር ሁሉም አለ። የታክልየ ቤተ ክርስቲያን እዚህም ቅርብ ቦታ መርካቶም ስትሄድ፣ ደብረ ሊባኖስ ያለው ተክለ ሃይማኖት የተቀበረ ሰው ኃጢአቱ ይሰረይለታል፣ ይድናል፣ ለሳቸው ቃል ኪዳን ተገብቶለታል የሚሉ አሉ። አንቺ እንደዚህ ታምኛለች በሱ? አዎ እውነት ነው። እንደዛ ካልክ ደግሞ ሶፊ አንድ ጥያቄ ልጠይቅ ነው። ይህን መልሽነት ይቅነ መጀመሪያ ይህን ጠይቅ፣ ይህ ጥያቄሽ መልሽና ንገር። ኦኬ። ስለዚህ ሰው ኢየሱስ ክርስቶስን የህይወቱ ጌታ አዳኝ ገዢ አድርጎ ባይቀበልም ደብረ ሊባኖስ ከተቀበለ ይድናል ማለት ነው? እንደዛ አደለም። እንደዛ ሚል ጽሑፍ የለም ሶፊ፣ እንደዛ ሚል የለም። ግን አንድ ነገር ልንገርም፣ አንድ ነገር ልንገርም ተክልዬ እንደውም በጣም ብዙ እንትን የሰራ እንትን ነው። በእኛ እንደው ማፈን የሚጠራ አይደለም። እናንተ ጋር እንደዚህ ከተባለ፣ አሁን አሁን የመጡት ስም አልጠቅስም፣ ፓስተር ምናምናም ብለው የመጡት አባለ እንኳን ሰው እየዳነ ይላል። አንተ እኔ በዚህ ነገር አልከራከርም። ብዙ ጊዜ አልወድም፣ ስለ እምነትና ስለዛር ሲወራ አልወድም። በእርግጥ ግን አንተ ነ ነገር ሰው እያመጡ ነው እና ስም አልጠራም ዝም እሱ እንኳን እየዳነ አደለ አሁን አንድ ነገር እዚህ ቲቪ ላይ እኮ ብከፍት የምትሰማው ነገር ነው። በእከሌ ስም ተፈወስኩ፣ በእከሌ ከዛ ኢቭን የለም ይሄ ከአሜት ውጭ ምድር ላይ የለም። ጭራሽ በሰው ስም የሚፈወስ የለም። እኔ አሁን አመልኳለሁ፣ እሱን እንደ እግዚአብሔር አያለው ሳይሆን። አሁን እመቤታችን እናንተ አሁን አትወዷትም። ያ ማለት ምንድን ነው? ፍሬዋን በልታችሁ ዋናው እንትኑን ቆርጣችሁ ጣላችሁ ማለት ነው። የእግዚአብሔርን እናት ሳታከብሩ ቀርታችሁ አማቻችሁን ግን ታከብራላችሁ፣ ሌላው ቢቀር ማለት ነው። የእግዚአብሔርን እናት አታከብሩ፣ ግን የምስትን እናት አማችን ጎንበስ ብላ ጉልበቷን ትስማለህ፣ ታከብራታለህ፣ እርሶ ብለህ ትጠራለህ። እንደዚህ ናችሁ። ና በተቀራ ገድና እንጂ የምትመጡት ከርሻት መጡ። አሁን ተክልየን እግዚአብሔር ነው ብለን አይ ልክ ነው አይ እኔ ድሮም ቀይ ሰው የዋህ ነው ሲሉ ይዛ ምቼ ቀይ ሰው ይዋ ነው ሲሉ ሰምቻለሁ። ችግር የዋ ምንም ችግር የለውም። ይዋ ለሁም ይዋ ለሁም ግን ከእውነታው አጥጡ ነው። ደግሞ እኮ የሚገርመኝ እንደምንድን ነው? ዞራችሁ ዞራችሁ ደግሞ ተመልሳችሁ ወደ ኦርቶዶክስ የምትመጡት ነገር እኮ ነው የሚያስቀኝ። ሄዳችሁ አይታችሁ፣ ዞራችሁ ዞራችሁ አይታችሁ፣ ተመልሳችሁ ደግሞ ወደ ተዋዶ ትመጣላችሁ። በጣም ከእናንተ የሚያሳዝነኝ አንድ ነገር ይሄ ነው። መዝሙር ልስራ ብትሉ በተዋዶ ነው፣ ብዙ ነገር ላርግ እንኳን ብትሉ በተዋዶ ነው የምታደርጉት። ከተዋዶ ስር አትወጡ። ወታችሁ እንደዛ ብትከራከሩ እሺ አትወጡ፣ እዛ ውስጥ ተዋትፋችሁ እዛው ትለጥፋላችሁ። እሺ፣ ጥሩ ክብር ለሚገባው ክብር መስጠት ነው ከምንም በላይ። እስቲ ስለ ማርያም ንገሪኝ። እስቲ ማርያም ታማልዳለች? አዎ። እስቲ እንዴት አድርጋ እንዴት ነው? እስቲ አሁን አይገባኝም። ብዙ ጊዜ ቤተክርስቲያን፣ አንችን እንዴ እንዲያስተማሩሽ ማርያም ታማልዳለች። እንደዛ ከሆነ እንደዛ ከሆነ እኔ ከፈለክ መጽሐፍ ገዝቼ ይሰጠሃለሁ። እንዳምን ፈጭኛልሽ። እንዴ አደለም

እሺ እንጀራ አየሽ? እንጀራ በሽሮ አሪፍ። እንጀራ በሽሮ ወይም እንጀራ በሽሮ ነው የበላሁት እንዳጋጣሚ። እሺ እንጀራ በሽሮ በላሽ? ስጠይቅሽ አየሽ፣ የበላሽውን ለመናገር አይከብድሽም እንጂ፣ እንጀራ በሽሮ በልቻለሁ ትያለሽ። አሁንም ለመንፈሳዊ ነገርሽ የበላሽውን ታውቂያለሽ፣ ቤተክርስቲያን ያበላችሽን ታውቂያለሽ። ስለዚህ ምንድነው ለስለ ድንግል ማርያም ቤተክርስቲያን ያበላችሽ ያስተማረችሽ ምንድነው ነው ይሄን ደግሞ እኔም እንደዚህ ማውራት አልችልማ። ለምን እንደማልችል ደግሞ ልንገርህ፣ ሁሉም ነገር በላሽውን ነገር ስያረ እሺ፣ ወንድምዮ ልንገርህ፣ ይሄን ነገር ልንገር። ለምን እንደዛ እንደምል ሁሉንም ጨርሼ ስለማላውቀው ግማሹን እንዳልሳሳት ገባክ? የእግዚአብሔርን ቃል መሳሳት አልፈልግም። ለዛ እኮ ነው ያ እንትን መጽፍ አለን ጋር ከፈለክ እሱን እንደ ስጦታ መልክ ልስጥህ። አንተ ሙሉ መጽሐፉን ሙሉ መጽሐፉን አንብበ ጨርሳል። እያንዳንዷን ታወራለህ ሳታነብ። አየህ፣ እንደዳንኩበት ሙሉን አልሸመደድኩም። ግማሹን ማበላሸት አልፈልግም። አንዴ ለምን አትነግሪኝም? እኔ እኮ መዳን ግማሹን ስለማበላሽ ሆነ ነው ቃል እንዲበላሽ አልፈልግም። እኔ ግን ማርያም ታማልዳለች ወይ ያልከው፣ አው አው ታማልዳለች እኮ እስኪ ማስረጃውን ንገሪን፣ አለች ስቲ። ያለ ማስረጃ ነው? መጽሐፍ አለ፣ ልስጥ የምልህ። ሙሉ የተጻፈበት መጽሐፍ አለ። ከመጽሐፍ ቅዱስ ጋር የተገናኘ ምንም ካለ ምንም ስህተት፣ አንብበ እራስህ የምትረዳው ነገር አለ አይደል? እዛው ተረዳለ፣ ካነበብኩ በኋላ። እሺ አንብብልኝ መጽሐፉን፣ ሻምጭና እኔ ልስጥ ቀጥታልስ ጥክና ታነበዋለህ። በአንድ ቀን አንድ ነገር አለ እዚህ ጋ አሁን፣ ምንድነው ይሄ? የሆነ ጊዜ ይሄ እፉዬ ምናምናም ብላችሁ ይሄ እንደውም ቅርብ ጊዜ ይሄ ማን ነበረ፣ ከእነ እንትና ጋ የሚጫወተው ከእርሜች ዲ ጋ ምናምና፣ እንደነሱ ንሱ እኮ አደለሁም እኔ። ይሄን ማወቅ አለብህ በመጀመሪያ እንደዚህ የሚከራከር ሰው አይደለሁም። ታይትሌን አይተህ ማየት ትችላለህ። ገመር ነኝ በመጀመሪያ እንዲህ ስለ እምነት የሚከራከር ልጅ አይደለውም ጌም ለመጫወት ነው የገባሁት። እኔ ፖለቲካ ላወራ ወይም አንዱን ከአንዱን እምነት ጋር ላገናኙ ምናምን አይደለም። ቅድምም የነገርኩት ጥላቻችሁ ስትል እኔ አልጠላችሁም ብዬ ነው የጨመርኩት። ዝም ልክ ሆነ መስተዋል አለብህ እዚህ ጋር። እኔ የማንም እምነት ጥላቻ የለብኝም፣ የማንንም ዘር ጥላቻ የለብኝም። ይሄን ከጠየከኔ ደግሞ የማልችለውን ግማሹን ከማበላሽ ምንድነው ያን ነገር እንደ ስጦታ መልክ ልስጥ አንብበ ራስን እንድትደርስ አንተም ደግሞ መጠየቅ ያለብህ እንደዚህ የሚያወሩ ከሚያወሩ ሰዎች ጋር ፖለቲካ ፖለቲካ የሚያወሩ ሰዎች አሉ፣ በሰፊው ደግሞ ቴዲ አዋሳም አለ። እሱ ቤትም ገብታችሁ ኖር በታራችሁ ማውራት ትችላላችሁ። አይም እኔ ዘርና እምነት እንደዚህ ናም ተብያ ያደግኩት እድገቴም እንደዛ አይደለም። ያሳደገኝ ቤተሰብም እንደዛ አይደለም ያሳደጉኝ እሺ ይሁን ችግር የለ። እኔ በቃ እኔ አልቃ በምሽብ ግን ምን መሰለሽ፣ እኔ አንድ ጥሩ ነው አሳብሽም የተናገርሽውን ነገርም ደግፌዋለሁ። ግን ምን አለ መሰለሽ የምታምኙን ነገር ማወቁ ግን ጥሩ ነው። አውቃለሁ ማቆ ነው እና ሆን እንደዛ ስላልክ ደግሞ ጴንጤ ያልሆነም እኔ ኦርቶዶክስ ስለሆንኩ ደግሞ የሆነ ነገር እኔ ብል አንተ ኦርቶዶክስ ብትሆን በእኔ አይደለም። በመጀመሪያ አንድ የሰው ልጅ እግዚአብሔርን ነው ማመን ያለበት። እኔ እንደዛ ነው ማምነው። በመጀመሪያ ከምንም በላይ እግዚአብሔርን ነው ማመን ያለበት ከምንም በላይ አስቀድሞ። ሲቀጥል ደግሞ ከኔ ጋ አሁን ብትከራከር አንተ እኔ ምንም አላውቅም አላቀም የምልበት ምክንያት ምንድን ነው? ስለአንተ ምንም አላቅም። እንደዚህ እንትን ውስጥ የለሁም። እኔ ገባ ከኒታይም ጌመር ብቻ ነኝ። ጌም ነው የምጫወተው። አሁን ዛሬ እንደዚህ ብዬ ከአንተ ጋር ብከራከር ነገ ጌም ልጫወት ነው ወይስ፣ እንደዚህ ፖለቲካ ወይም ደግሞ እምነት የሚያወሩ ሰዎች ቤት ልዞር ነው? አየክ፣ ሽሬነት ይቅርታ። እኔ ዝም ብዬ ያለሽን እንትን ሼር ታረግ እድል ከመስጠት አንጻር ነው እና እንትን ቦታኒካ ምናምን ለመፍራት አይደለም። ይቅርታ በቃ እኔ አጥፍቻለው ወይም ይቅርታ ጠይቃለው። ግን ድነሻሉ አንቺ ድነሻል። ቅድምም ብዬ ካለው አልታመምኩም። መልሴ ይሄ ነው። አልታመምኩም። እየታመመ ሰው ነው ድነሃል ወይ ድነሻል የሚባለው። አልታመምኩም። እሺ የዘላለም ህይወት አግኝተሻል። አሁን ብትሞች የት ነው የምትሄጂው? መንግስተ ሰማይ ነው ሲሆን ነው የምትሄጂው እኮ እኔ ባልኩበት አይደለም። እራሱ አንድዬ ራሱ ንጹንም መጥፎንም ምንድን ነው በደለኛውንም እንትኑንም ፈጣሪ ራሱ እንትን ብሎ ነው። አንተም እኮ ስለ ራሱ አታውቅም። ባለቅ ሰዓት በዚች ምድር ላይ ንሳ መግባት ኒታይም ግድ ነው ለሰው ልጅ ንሳ መግባት አለብህ። እውነት ነው፣ እውነት ነው። አሁን የት እንደምትሄጂ አንድዬ ነው የሚያውቀው። አዎ ፈጣሪ ነው የሚያውቀው። ለመሰለኝ እኔ ሁሌም በሱ ፊት በደለኛ እንደሆንኩ ብቻ ነው የማውቀው ሁሌም እኮ ለበደሊሽማ ኢየሱስ ክርስቶስ በቀራኒው ላይ ዋጋ ከፈለና ጨረሳልሽ እኮ በዚች ምድር ላይ የሰው ልጅ እኔ ብቻ ሳይሆን አንተ የራስን አላውቅም ግን እኔም የማውቀው አንድ ነገር ሺህ ጊዜ ስለሱ እምነት ብታስተምር ሺህ ጊዜ ስለሱ ብታወራ ሁሌም በእሱ ፊት አንተ በደለኛ ነህ። አንዱ ሰው ሁሌም በደለኛ ነህ። ሁሌም በቀን በቀን ሰው ልጅ ይቅርታ መጠየቅ ያለበት እግዚአብሔርን ነው። እንደውም ካወቅክ ይህ ሁሌም በደለኛ ነኝ። ሁሌም ይቅርታ መጠይቀው እግዚአብሔርን ነው። ኒ ታይም ግን ቅድም መልስ ይሄ ነው ቅድም ምን አልኩሽ ሙ ያልሽ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አለ እግዚአብሔር በአንቺ ስራ፣ በአንቺ ቅድስና፣ በአንቺ ጥሩነት፣ በአንቺ መጥፎነት፣ በዘርሽ፣ በሃይማኖትሽ፣ በከለርሽ ሳይሆን ዓለሙን እንዲሁ ምን ብሏል? አለ ወደዋል እንዲሁ ተወደሻል። አንድ ሽ እንዲሁ ተወደሻል። በነፃ ምንም ነገር ተወደሻል። ክፉ ሆነሽ አጢአተኛ ሆነሽ ሳለሽ ተወደሻል። ስለዚህ አንድያ ልጁን ደግሞ ለመወደዱ ለመወደድሽ ማስረጃ ያደረገና ለፍቅሩ ለመውደዱ ማስተማመኛ ዋስትና ያደረገና ልጁ ኢየሱስን ሰጠሽ። በመስቀል ላይ ስለ አንቺ ሞተ። ከዛ በእርሱ እንድታምኝ በስጦታው ከዛስ፣ በእርሱ በሚያምን ምን አይልበትም? በእርሱ በሚያምን ምን አይልበትም? አይፈረድበትም። አሁን በልጁ በኢየሱስ ክርስቶስ አምነሽ ነው ከፍርድ ስራ ነፃ የምትወጪው። ከዛስ ኃጢአት አትሰሪ ማለት አይደለም ኃጢአት በህይወትሽ ላይ አይኖርም አይደለም እኮ ኃጢአት ልትሰሪ ትችያለሽ፣ ልትደክሚ ትችያለሽ፣ ልትወድቂ ትችያለሽ። ነገር ግን ለዛ የሚያግዝ ደግሞ የእግዚአብሔር ጸጋ ተገልጧል። ከዛ ቅድም እንዳሹ ንስሐ በመግባት በእግዚአብሔር ፊት ራስን በማዋረድ ይቅርታ በመጠየቅ ደግሞ ህይወት አለ ማለት ነው። እንቶሻ ስለዚህ እኔ ዋስትና ምንድን ነው፣ የዘላለም ህይወት አግኝቻለሁ ስል በአብ ቀኝ ተቀምጫለሁ ጸድቅ ያለው ስል እኔ እና አንቺ የምለያየን እኔ ለመዳኔ መጽሐፍ ቅዱስ ስለነገረኝ ነው። ስለዚህ ይሄ ቃል ለአንቺም ይሰራል። ያ ማለት ማለት ይህን ቃል እንትን ብላ ኃጢአት አቁመሃል፣ ማለት ነው። ምንም ኃጢአት ውስጥ አትገባም፣ ከሰው ጋር ተጣልተህ አታውቅም። ታላቅ አሁን ልወጣ ነው፣ ታላቅ ውጭ እያለኝ ነው እዚህ ጋር እና ልወጣ ነው። እኔ ታላቅና ክብሬ እንደምወጣ እንትን ትላለህ፣ ኃጢአትን አቁመሃል አንተ። የመጨረሻ ጥያቄ ጠይቄ ልወጣ ብዬ አንተ አሁን መንግስት ሰማያት ገባለው ነው አደለ? እኔ ልግባ አልግባ ፈጣሪ ነው የሚያውቀው ን ዘብቻ አለው ገዛ ሳሆን ሳይሆን ገብቻለሁ። እዛ ነኝ እኮ ያው እኮ ከአንቺ ጋር እያወራሁ በቀኝ እኮ ሌላ ምንም እንዴት እዛ እንዳለው ብቻ ልንገርሽ እና ወቀቶ ጫለሽ ሶሪ ልስቅ ብዬ ደለማኝ እንትን እኔ እዛ እንዳለው ልንገርሽ። እሺ እኔ ሰማይ እንዳለው ልንገርሽ። ከአባቴ ጋር እንዳለው ምን ይላል መሰለሽ? የኤፌሶን መጽሐፍ ወደ ኤፌሶን ሰዎች ምዕራፍ ሁለት ከቁጥር አንድ ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ስልጣን ላይ እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንን ልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። በደንብ አዳምጪ እንጂ ቅድም የሳቅሽበትን ጉዳይ፣ አንቺ ስትስቂ ሳራን የዛሬ ዓመት ወንድ ልጅ ትወልጃለች ስሎ ሳቀች። ልክ እንዳንቺ ማለት ነው። ከዛ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይልና ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። በጸጋ ድናችኋል። ከዛዝ በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከእርሱ ጋር አስነሳል። በክርስቶስ ኢየሱስ ስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። ከእሱ ጋር ምን ያለ አስቀመጠን። ስለዚህ እኛ ሁኔት ተቀምጠናል፣ በአቀኝ ከማን ጋር ከእርሱ ጋር። አሁን ኃጢአትን ብትሰራ እላይ ገነት ነህ፣ በቃ እዚህ ሆነ ገነት ነህ። ኃጢአትን ብትሰራ አትወርድም። ከዛ እውነት አሁን ነው፣ ሶፊ የሚሰማ ያስፈልጋችሁ አሁን ነው። እግዚአብሔርን እንደዛ ካልክ በሀጢአትም እየሰራክ እንትን ትላለን በገዛ እጅ ወደ እኔ እንጃ አዝናለሁ። በገዛ እጅ ሌላ ቦታ እየሄድክ ነው እና እውነት ንሳ ያስፈልጋል። እሺ ቆንጆ ጥያቄ አነሳሽ። ሀጢያት ብንሰራስ? ሀጢያት ብንሰራ ጠበቃ አለን። ሁለተኛ ደሞ ማለዳ ማለዳ ትኩስ ነው። በሀጢያታችሁ ብትናዘዙ እና ብትመለሱ ነው የሚለው መጽሐፍ ቅዱስ። በሀጢያታችን ብናዘዝ ብንመለስ ከዚ ስብ ኃጢአት ደግሞ እንዳንሰራ እንዴት እናርግ? የእግዚአብሔር ጸጋ የሚባል አለ። ጸጋ ነው የምንኖረው። ይኸውልሽ፣ ለምሳሌ በጣም ጨዋ ሰዎች አሉ። ድሃ የሚረዱ፣ ክፉ የማያደረጉ፣ ሰው የማያሙ፣ የሰው ነገር የማይመኙ፣ ልክ አንቺ በምታሚ አስርቱን ትእዛዛት የሚፈጽሙ ሰዎች አሉ። እነዛ ሰዎች ግን ኢየሱስ ክርስቶስን የህይወተው ጨው ጌታና አደንገዢ አድርገው ካልተቀበሉ የዘላለም ህይወት አያገኙ። ካራክተር የዘላለም ህይወት አያስወርስም። በጣም መልካም ሰው ስለሆንሽ የዘላለም ህይወት አታገኙ። በጣም ጥሩ ሰው ስለሆች የዘላለም ህይወት ማግኘት አይቻልም። ሰዎች የዘላለም ህይወት ማግኘት የሚችሉት ኢየሱስ ክርስቶስን የህይወታቸው ጌታ እና ዳኝ ገዥ አድርገው ሲቀበሉ ብቻ ነው። በዚህ ብቻ አላም ማለት እግዚአብሔር እግዚአብሔርን አንቀበልም፣ ሳይሆን እኔ ታይም እኔ አሁን በሱ ፊት ዛሬም ብጠይቀኝ፣ ነገም ከነወዲያም ብጠይቀኝ አጢያተኛ ነ አንድ እና አንድ ማውራው ነገር ይሄ ነው እና ሁሌ የሆነ ነገር አድርጌ ቢሆን በቀን በቀን ንሳ ብገባ ደስ ይለኛል። ንሳ ማለት እግዚአብሔርን ይቅርታ ብጠይቅ በደለኛ ነኝ ብዬ ልሱ በረከት ቆንጆ ነው። ግን ስለዛሬ ለዛሬዋለሁለሰራሮ ነገር የለም። ስለዛሬ ኃጢአት፣ ስለ ትላንት፣ ስለዛሬ፣ ስለ ወደፊት ሁሉ ኢየሱስ ክርስቶስ ሞት ወልሻል። ኃጢአት ተሸንፏል፣ ተወግዷል። ኦኬ። እንደዛ ስለሆነ እኔ ኃጢአተኛ አይደለሁም ማለት ነው። አሁን ልሽ ኃጢአት ማለት አንቺ በምታስቢው ልክና መጠን አይደለም ኃጢአት የለብንም ብንል ራሳችንን ዋሾ እናደርጋለን ይላል የዮሐንስ መልእክት ነገር ግን በኃጢአታችን ደግሞ ብንናዘዝ አንቺ ከቤት ስትወጪ ኃጢያት ለመስራ ነው እንዴ የምትወጪው አንተ ያስበህ እኮ አይደለም ኃጢአት የምትሰራው በመጀመሪያ ማወቅ አለብህ እኮ አንቺ እኮ ይኸው ለነገ ሁሉ እኮ ነገ ነው የሚሄደው ብለህ ነው በገጠመክ መንገድ ኃጢአት ትሰራለህ። አንድ ሰው ከቤት ተኳክሎ ለብሶ ምን ብሎ ኃጢአት ሊሰራ ነው የሚሄደው? ብሎ አይደለም የሚሄደው። ገባክ? ኃጢአት ሰው በሚሄድበት መንገድ ሳታስብ እንኳ ኃጢአት ትሰራለ። ሳታስብ ማረፍ ትፈልጋለች ከዚህ ህይወት ማለት አልገባኝም። ደከመኝ ብዬ ነበረ ረፍ ማለት ጻድቅ ላይ ማለት ትፈልጋለች ያለች፣ በቃ ጻድቅ እንዳንበሳ ያለ ስጋት በህይወት ይኖራል ይላል። ስለዚህ እንደ ጻድቅ መኖር ትፈልጊያለሽ። አሁን ጥያቄ አሁን አመጣክ። እሺ ይሁንልህ። እኔ ጻድቅ አይደለሁም። በመጀመሪያ ጻድቅ የሚባሉት አሁን በዚህ ምድር ላይ ያለን እኛ አይደለን። በዚህ ምድር ላይ ያለ አሁን ማንኛውም ሰው ጻድቅ የለም። ጻድቆች እነ አብርሃም እነ ዳዊት ነበሩ እነ ኢዮብ ገባ። ከእነሱ ናቸው ጻድቅ ለእኔ አሁን ባለው ይሄ እናንተ ጋ ያሉት ፋስተ እኛ ጋም ያለው ልጠቅስልህ ችግር የለም ዳቆን ቄስ እነሱ ለእኔ ጻድቆች አይደሉም። ልንገር በጻድቅ መንገድ ከሄድክ መጽሐፍ ቅዱስ ላይ ቆሶ ፊ ለወጣ ነው ወንድሜ በጣም ተመሰግቶብኛ ነው እያለ እያለኝ እና ለእኔ ጻድቆች እነሱ ናቸው። ገባክ እነሱም አሁን በደለኞች ስለሆኑ፣ እነሱ ግን የእግዚአብሔር ትእዛዝ የሚፈጽሙት የእሱ የሚታዘዙት ገባክ በትንሹ የኢዮብን እንኳን ታሪክ ብታየው ብዙ ነገር እንኳን ቢያጣ ለምን እግዚአብሔር እስከሚመጣ እታገሳለሁ ብሎ ስለታገሰ፣ እናንተ ጋር ስለ ፓስተር ምናምን ብጠይቅ ማን ይታገሳል? እግዚአብሔርን እኛ ጋን ብትመጣ ማን ይታገሳል? በጻም ጋር ተማሪ ተዳቆን ከማን ሰዎች ስለሆነን እኛ እናጠፋለን። አዬ ለእኔ ጻድቆቼ እነሱ ናቸው። ጳጳሳት ውስጥ አድቅ አይደሉም አልኩ እኮ አንድ ላይ ነው የጠራው። ለሰው ናቸው እነሱ እነ ዮብ እነ ዳዊት እነ አብርሃም እግዚአብሔር ፊት ላይ ነው የቆሙት። እነዚህም እኮ እግዚአብሔር ፊት አይደለም፣ እግዚአብሔር ፊት አይደለም የቆሙት እያልኩ አይደለም ግን በዚህ ምድር ላይ ስለሆኑ ብዙ ነገር ያጠፋሉ። ብዙ ነገር ከድሮ ደግሞ አሁን ኃጢአት እየበዛ ነው እንጂ የመጣው እየቀነሰ አይደለም። አየ እና ለእኔ ጻድቆቼ እነሱ ናቸው፣ ቅድም ያልከው አብነ ተክለ ተክልዬ አባቴ አው እነ ተክለ ሃይማኖት ምናምን ናቸው። አሁን ግን የመጣው እነዚህ ፓስተር ምናምን ባልከው ባንተንተን አይደሉም ለኔ።